አረብ ቤት ውስጥ እየሰራችሁ ከአሰሪዎቻችሁ ጋር መግባባት ያቃታችሁ ቶች ይሄን ነገር አድርጉ፣ መኑ ለውጥ ታገኙበታላችሁ ማለት ነው። እኔ ገረመኝ ልክ ደህና መልእክት እንደምታስተላልፍ ሁሉ ሰላም አሊኩም መዳም ብላ መጀመሯ ነው። የሀገሬ ልጆች አያችሁ፣ ፊሊፒኖች ብዙ ጊዜ ከአረቦች ጋር ተግባብተው ስናያቸው ተመችቷቸው ወይም ደግሞ ወዷቸው የሚመስለን ሞኞች አለን አይደል? አይምሰላችሁ፣ ክፉ ቀን ለማሳለፍ ነው እንደዚ የሚያደርጉት ጀግኖች ስለሆኑ የመጡበትን አላማ ስለማይረሱ አላማቸውን ለማሳካት አንገታቸውን ደፍተው እያወቁ እንዳላወቁ ሆነው ያሳልፋሉ። ማን እንደ ሀገር በሀገሯ ላይ ከገባች በኋላ ግን እሷ ሀራም ስታርግባት የነበረው ነገር ሁሉ ሀላል እንደሆነ በግልጽ ነግራታለች ማለት ነው። በነገራችን ላይ እሷ ሰርታ ከሀገሯ ስለገባች ይህን ነገር መናገሯ ወይም እንዲህ ማለቷ ጥሩ ነው ብዬ አላስብም። በእርግጥ የከፋ ስድብ አልሰደበቻትም፣ አልተሳደበችም ስትከለከላቸው የነበሩትን ነገሮች ቀለል አድርጋ ነው የተናገረች መጨረሻ ላይ ግን ሰድባታለች አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለው እንዴት ናችሁ እኔ ያለው አልሐምዱሊላ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ውድ ቤተሰቦቼ፣ የሀገሬ ልጆች አረብ ቤት ውስጥ ተቀጥራችሁ እየሰራችሁ ስረው ለከበዳችሁ፣ ከአረቦቹ ጋር መግባባት ላቃታችሁ ቶቼ ይሄን ቪዲዮ እስከ መጨረሻ ስሙት። እንዲሁም በቀላሉ እነዚህን ነገሮች ካሳካችሁ ደሞዝ እንኳ ጨምሮ ብትሉ ደስ እያላቸው ሁሉ ሊጨምሯችሁ ይችላሉ ማለት ነው ቢያንስ ደሞዝ እንኳ ባይጨመራችሁ ለእናንተ ጥሩ ነገር ያሳያችኋል ብዬ ተስፋ አድርጋለሁ። በራሴ ያየሁትን ለውጥ ነው የምነግራችሁ። እንግዲህ እኛ አበሾች እንደሚታወቁ ግትሮች ነ ግትሮች ከሚባሉ ሴቶች መካከል አንዷን ኔ ደረቅ ነኝ፣ እውነቴን ነው የምላችሁ። ግን ድርቅናዬ ምን ያክል ሲጎዳኝ እንደነበር እና ማስመሰሌ ደግሞ አሁን ምን ያክል እየጠቀመኝ እንዳለ ለውጡን እያየሁት ስለሆነ እናንተ ምን ትጠቀሙበት ጀባ ላችኋለሁ ማለት ነው። ቀደም ሲል እንግዲህ አንዲት አረብ ተቀጥራ ስትሰራ የነበረች የፊሊፒን ዜጋ ግዴታዋን ጨርሳ ወደ ሀገሯ ከተመለሰች በኋላ ለመዳሟ ያስተላለፈችው መልእክት ነበረ፣ የሰማ ነው ማለት ነው። እንዳልኳችሁ ፊሊፒኖች በአረብ ቤት ተቀጥረው ሲኖሩ ብዙ ጊዜ ከረቦቻቸው ጋር በቀላሉ ተግባብተው ነው የሚኖሩት። ገባችሁ። እና እንዲያ ተግባብተው ሲኖሩ እንዲያ ሲገፈልጡ ለትንሹ ለትልቁም እንዲያ ሲሽከረከሩ፣ በዛ ላይ ደግሞ ስራ አይሰሩም፣ ጽዳት ራሱ ዝም ብሎ ዜሮ ናቸው። ግን እንዲያም ሆኖ አረቦቹ ይወዷቸዋል። ምንድን ነው ሚስጥሩ እንላለን፣ ብዙ ጊዜ ማለት ነው ገባቸው። እና የሚመስለን ብዙዎቻችን እነዚያ ፊሊፒኖች አረቦችን የሚወዷቸው አረቦችን የሚያከብሯቸው ምንም ነገር የማይከፋቸው ስደተኛ በመሆናቸው ምንም ነገር የሚሰማቸው የማይመስለን ብዙ ሞኞች አለን። ግን እውነታ የመሰላቸው የአገሬ ልጆች ሁሌም እንደምላቸው ማንም ተመችቶት አይኖርም፣ ችሎ ቢሆን እንጂ አላማቸውን ለማሰካት ብዙ ነገራቸውን በሆዳቸው ልክ እንደኛ እኛ እንዳንድ ስደተኛ የሚሰማነን ስሜት እነሱም ይሰማቸዋል። አንዲት አረብ ያልሆነ ነገር ስትናገራት እኛ እንደሚሰማ እነሱም ይሰማቸዋል። ገባቸው። ግን አላማ ስላላቸው አላማቸውን ለማሳከት እያወቁ እንዳላወቁ ብዙ ነገር ሰምተው እንዳልሰሙ ቼለው ይኖራሉ ማለት ነው እና ያን የቻሉትን ነገር ደግሞ ለአመታትም ይሁን ለወራት አፍነው የያዙትን ከሀገሯ ከገባች በኋላ ደግሞ የአንብሶቷን በነጻነት በሀገሯ ላይ ወቀጫ ወልቀቅ ብላ መናገር ትችላለች። ስትችልም አይተናል ማለት ነው። እና ምንድናለችው ለምሳሌ እሷ ከመዳም ቤት እያለች ጸጉር መግለጽ ሀራም ነውስቲ ነበር። ሹፊ ጸጉሬ በነጻነት እኔ አሁን ላይ ቆንጆ ሆኛለሁ። ከንፈሬ መቀባች እያለው ጸጉሬ መሰራች እያለው ጥፍሬ መሰራች እያለው እና ብቻ ብዙ ነገር ብላታለች ማለት ነው። ችልሻ አንቺ ትጉሌ ሀራም ሀራም እያለች ነበረ ሁሉንም ነገር አንቺ በትንሹም በትልቁ ሀራም ስት እየነበረው ሀላል እንደሆነ ላሳይሽ እያለች ቆንጆ እያለሁ ተቀባብቻለሁ ሁሉንም ማድረግ ሲያለው አሁን ካገሬ ነው ያለው፣ እያለች መልእክት አስተላልፈችላት። እና እኔ ገረመኝ። ልክ ደህና መልእክት መልእክት እንደሚያስተላልፍ ሁሉ ሰላም አለይኩም ብላ የጀመረቻት ነገርና መጨረሻ ላይ ደግሞ ኩል ሲያለቻት ነገሯ ትንሽ ገርማኛለች። በእርግጥ ስድብ አልተሳደበችም እንጂ። በነገራችን ላይ አሁን ለመዳሞቻችሁ እያስከፋችሁ ኑሮ ወደ ሀገር ከገባችሁ በኋላ እንደዚህ ያልሆነ ነገር መልእክት ማስተላለፉ እንደ እኔ ተገቢ ነው ብዬ አላምን። ለምን ብትሉ የራሳችሁን ነጻ መውጣት አትዩ፣ ገባችሁ? እናንተ ሰርታችሁ የፈለጋችሁትን ነገር አሳክታችሁ ከሀገራችሁ ላይ ስለገባችሁ ብቻ ያችን መዳም ብትሳደቡ፣ መዳም ቤት ውስጥ ላለ እህቶቻችሁ ደግሞ ማሰብ አለባችሁ። ለምን አንዲት ጥሩ የሆነች ኢትዮጵያዊ ጥሩ ነገር ስትሰራ ካዩ አረቦች ኢትዮጵያዊቷ ብለው ኢትዮጵያኖች ነው የሚያመሰግኑ፣ ገባችሁን? ያሁን ለምሳሌ ያልሆነ ስራ ብሰራ መይሙና እንደዚህ ሰራች የሚለኝ የለም፣ ኢትዮጵያ እንደዚህ ሰራች መልካምም ይሁን መጥፎ ስራ፣ ሀገራችንም ህዝባችን ነው የሚያስመሰግነውም የሚያሰድበውም። እና ስለዚህ መቻል ብዙ ጥቅም አለው፣ ችለን ከኖርንበት አይበልጥም። ስለዚህ ከሀገርም ከገባ ነው ቢሆን የሚያስተምር ነገር ከሆነ በግልጽ በራሳችን ሚዲያ በራሳችን ቋንቋ ቀርበን ለእህቶቻችን እንዲማሩበት ማካፈል እንጂ እንዲህ ሚዲያ ላይ ወጥቶ መዳምን ከፍ ዝቅ ማድረጉ እንደኔ ተገቢ ነው ብዬ አላምን። በእርግጥ እቺ ፊሊፒን አልተሳደበችም። ገባችሁ? እያሳሳቀች ነው የነገረቻት። መጨረሻ ትንሽ የሰደበቻት። አንዳንዴ ደግሞ ያስፈልጋል በቀላሉ። እና ምንላችሁ ፈልጌ ነው የሀገሬ ልጆች፣ ዋናው ከመዳሞቻችሁ ጋር መግባባት የምትፈልጉ ከሆነ ስሙኝ። አንደኛ ፈገግ በሉ። በበቀደም እንደዚህ ያለ ቪዲዮ በዛኝ ቻናል ሰርች ነበርና በጭራሽ ያቃተኝ ነገር ቢኖር ፈገግ ማለትና ስታዘዝ እሺ ማለት አቅቶኛል ብላለች አንዲት ልጅ። እሷን ኮመንት ገብቶ ብዙዎች እኔም እንደዚህ ነው ሲጠሩኝ ራሱ ፊቴን ኮስኩሼ ካልሄድኩኝ ደስ አይለኝም፣ ፊቴን ኮስኩሼ ካልሄድኩኝ እነሱም እንትን አይሉኝ ምናምን የምትሉ ልጆችን አይቻሉ። ይሄ ነገር ይጎዳቸዋል። ወላሂ ፊሊፒኖች አይታችኋቸው ከሆነ ከአረቦች ጋር በጣም ተግባብተው ነው የሚኖሩት። ገባቸው። ስራ ግን ዜሮ ናቸው፣ አይሰሩም ግን ባይሰሩም ከኛ በተሻለ ደሞዝ ተቀጥረው እንደፈለጉ ተግባብተው ነው የሚኖር። ለምን ይመስላችኋል? ሳይከፋችሁ ቀርቶ አይደለም፣ እንዳልኳችሁ ለማለፍ ችለው ነው። ስለዚህ አንድ ፈገግ ማለት አለባችሁ። ሁለት ስትታዘዙ ደግሞ ብታደርጉትም ባታደርጉትም ኢንሻላህ፣ ኦኬ ማለት ይልመድባችሁ ማለት ነው። ሌላኛው ደግሞ ባገኛችኋቸው ቁጥር አሰላሙ አለይኩም ማለት ሰላም ታቅርቡላቸው ማለት ነው። ግዴታ አሰላሙ አለይኩም የማትችሉ ምናምን ካላችሁ ክርስቲያኖች ይሆናችሁ፣ ለምሳሌ ሀይ ሰላም ምናምን ብትሏቸው ይወዳሉ። እንደዚያ ያለ ነገር ማለት ነው። ዝም ብላችሁ አሁን ከመኝታችሁ እንደተነሳችሁ እሷ ሳሎን ላይ ቁጭ ብላ ብታገኟት፣ ዝም ብላችሁ እንደ ከብት ሄዳችሁ ጭምር ከምትሏት አሰላሙ አለይኩም ማማ ማሽቃመጥ መጤ ልመድባቸው የሀገሬ ልጆች ወላይ ማሽቃበጥ በጣም ብዙ ጥቅም አለው። በነገራችን ላይ ለምን እኔ ትናንት ሳላሽቃበጥ ብዙ ነገር ተጎድቻለሁ። ዛሬ ደግሞ እያሽቃበጥኩ ሳልሰራ ብዙ ለውጥ ና ይቻለሁ እና እነዚህን ነገሮች አድርጓቸው። ቀለል አድርጋችሁ አትለፉ። ብሰሩትም ባሰሩትም እንሻላ ሰላምታ ማቅረብ፣ ፈገግ ማለት ብቻ ብዙ ነገር ማለት ነው። ትንሽም ትሆን ትልቅም ነገር ሲደረግላችሁ ደግሞ ማመስገን፣ ገባችሁ? አመስግኑ ማለት ነው። ምን አገባችሁ እናንተ? ለምን ለመኖር እያወቃችሁ እንዳላወቃችሁ ለማለፍ ነገ ከምትፈልጉ ቦታ ላይ ለመድረስ ገባችሁ እንጂ እሷ እንድትናገራችሁ እሷ ባዘዘቻችሁ ቁጥር ፊታችሁን ኮስኩሳችሁ ግንባራችሁን አስራችሁ ብትሄዱ አመኑኝ እነሱ እንደዚህ ያለ ነገር አይወዱም ስራችሁ የሚበላሽባችሁ መስራት እየፈለግኩ ወደ ሀገር ልታሳፍረኝ ነው የምትሉት በዚህ በዚህ ምክንያት ነው እንጂ በስራችሁ ምክንያት አይደለም ስራማ እንግዳኝ የኢትዮጵያኖች አንታማም ግን ጸባችን ድርቅናችን ነው ገባችሁ እናንተ ጎበዝ ከሆናችሁ ትህትና ካላችሁ በቃ አይደለም እነሱ ይሂዱ ልሏችሁ ይቅሩና እናንተ እንኳን እንሂድ ብትሉ አይ አትጅ ስሬ ነው የሚሏችሁ። ትደክማላችሁ፣ ትለፋላችሁ። ግን ኮፍታሮች ከሆናችሁ ፊታችሁ የማይፈታ ስትታዘዙ፣ እንሻላ የማትሉ ሰላምታ የማታቀርቡ ከሆነ ሰርታችሁ እንኳን የሰራችሁ አይመስላችሁም። እናንተ በሰራችሁ ሌሎች ነው የሚመሰገኑበት ማለት ነው። እና እነዚህ ነገር የማታደርጉ ከሆነ አድርጋችሁ ሞከሩት፣ እመኑ ይለውጥ ታገኙበታላችሁ። ማስመሰል እንዲሁም ደግሞ ከመዳን ቤት በጥሩ ሁኔታ ወይም ተግባብቶ መኖርን ከፊሊፒኖች ራሱ መልመር ትችላላችሁ። እንዳልኳችሁ እነሱም እየከፋቸው ብዙሀን ነገር ቁጥር ስር አድርገው ይዘው በቃ ያቺን ክፉ ቀን ለማሳለፍ ይገፈልጣሉ። ምን አገባችሁ? እናንተ ጉልበታችሁን ከምትጨርሱ ዝም ብላችሁ ግፍልጥ አትሉም እንዴ? ካላይ እኮ ነው ጉልበታ ይጨርስ ኸያ ላይ ያወጣ ማስመሰል ማለት ነው። እና ሄደላችሁ ነበር የመጣሁት ፊሊፒኗ ተመችታኛለች። ለማንኛውም የሚመቻችው ማን እንደ ሀገር አለ። ሀገራችን ሰላም አድርጎ ሁላችንም በሰላም ለሀገራችን ያብቃን ነው የምለው። ብቻ አላቅም እና መጨረሻ ላይ ግን ተሳድባለች እንዳልኳችሁ። መሳደቡ እንደኔ አግባብ ነው ብዬ አላምንም አላምንበትም። መደረግም የለበትም። ይሄ ነው ዛሬ መልእክት። እና እንዲሁ እናንተ እስከ ፊልፒኗ ምን ተማራችሁ? ፈገግስ አስባላችሁ ወይስ አስከፋችሁ? ወይስ ደግ አረገች ነው ምስ? ደግ አረገች አንዳንዴ፣ ማለት እያሳሳቀች ነው የነገረቻት እንጂ ኩፍትር ብላ ምናምን ነገር ልክ እንደኛ ኢትዮጵያኖች ድርቅ ብላ ምናምን ስድብ ምናምን አደለም ያስተላለፈችው። በቃ ሀራም ስታደርግባት የነበሩ ነገሮቶች ሀላል በአገሯ ላይ ሲሆኑ ሀላል እንደሚሆኑ ነው ያሳየቻት ማለት ነው። እና ማን እንዳገር፣ ምንም ይሁን ምንም ማን እንዳገር። ስለዚህ እኛ እንደሚከፋ ሌሎች ስደተኞችም እየሳቁ የሚኖሩትም ይከፋቸዋል። እናንተ ብቻ የምትከፉ አይምሰላችሁ ነው መልእክቴ። ሰላም ሁኑልኝ። ስለተከታተላችሁ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ በድጋሚ ሰላም ሁኑልኝ።